የምወዳቸው የዛጎል ቤተሰብ ሰላም ሰላም፣ እንዴት ናችሁልኝ? በዚህኛው ቪዲዮ ፊታችንን ጽድት ፍክት የሚያደርግልን ሞስቸራይዘር በቤት ውስጥ እናዘጋጃለን። ይህ ሞስቸራይዘር የሞሪንጋ ሞስቸራይዘር ነው። አሁን አሁን ሞሪንጋ ለብዙ ነገር ጥቅሙ እየታወቀና በሰፊው ጥቅም ላይ እየዋለ ነው ያለው። ቆዳችንን ፍክት ጽድት እንዲል ለማሳመር ወዙ የተጠበቀና ሞስቸራይዝ የሆነ የማይደርቅ የማይፈገፈቅ ቆዳ እንዲኖረን ከፈለግን ይሄ መንከባከቢያ ማዘጋጀት ግድ ይለናል ማለት ነው። ግማሽ ማንኪያ ሞሪንጋን የተጠቀምኩት በውሃ እንበጠብጠዋለን እንዲያደርገን በመጀመሪያ በውሃ እንበጠብጠዋለን፣ አሰሩን ለማውጣት ወይም ለማጥለል እንዲመችን። በነገራችን ላይ ሞሪንጋ የተዘበራረቀ የቆዳ ከለር ላለን ሰዎች የተስተካከለ ወጥ እንዲሆን ለማድረግ በጣም ተመራጭ ነው። የሞሪንጋ ስክራብን መጠቀም ራሱ እቤት ውስጥ ስንሆን ሞሪንጋን ወፈር አድርገን ከኦይል ነገሮች ጋር በጥብጠን መቀባት ወይም ደግሞ ከእንቁላል ጋር ከእርጎ፣ ከተለያዩ ነገሮች ጋር ቱሪንጋል የምንቀባው ከሆነ የፊታችንን ለውጥ በአጭር ጊዜ ማየት እንችላለን። ጽድት እንዲል አንድ አይነት ከለር እንዲኖረውና ወዙ የተስተካከለ እንዲሆን ያደርግልናል። ሞሪንጋን አዘውትረን ከተጠቀምነው በሳምንት ሶስት ቀን የሞሪንጋን እስክራብ መጠቀም ከቻለን በጣም የፊታችንን ለውጥ በአጭር ጊዜ ማየት እንችላለን። ከዛ በሁለተኛነት የሚያስፈልገን ተልባ ነው። ሁለት ማንኪያ ደግሞ ተልባ እንጨምርበታለን። እንጨምርና እንዲፈላ ቀስ እያለ እንዲንተከተክ እናደርገዋለን በዝቅተኛ ሰዓት። ተልባ ቆዳን በማለስለስ ቆዳ ላይ የሚወጡት ቋቁር ነጠብጣቦችን ወይም አላስፈላጊ ነገሮችን ለማጽዳት እጅግ ተመራጭና ተወዳ ተወዳጅ ነው። እዚህ ውህድ ላይ በዋናነት ይጨመር ነው ቅድም እንዳልኳቸው ሁለት ማንኪያ ተልባና ግማሽ ማንኪያ ሞሪንጋ ነው። ሞሪንጋ መብዛት የለበትም። ሞሪንጋ ትንሽ ካደረግን ብዙ ያገለግላል፣ ብዙ ይጠቅማል፣ ይደምቃል። እነዚህን ሁለቱን አንድ ላይ አድርገን ነው ጄሉን የምንሰራው። ጄሉ የሚወጣልን ሲን ተከተክ ነው ይሄ ሞስቸራይዘር ለፊታችን ፍካትና ጽዳት ብቻ ሳይሆን ለስላሳ እንዲሆን ወጥ የሆነ ከለር እንዲኖረው ወዙ ደግሞ አንድ አይነት እንዲሆን የሚያበራ እንዲሆን ያደርግልናል ያለ እድሜ የሚመጣን የቆዳ መሸብሸብ ይከላከልልናል በጣም የሚያምር ቆዳችን ግሎ እንዲያደርግ የሚያደርግልን ነው እንዲ እያደረግን ቀስ እያለን እናንተ ከተከዋለን ይፈላል ምክንያቱም ጄሉ እስኪወጣ ድረስ መፍላት አለበት ተልባው እንዲያደርገን እናፈላዋለን ተልባ ለጸጉራችን፣ ለቆዳችን፣ ለፊታችን፣ አንገታችንን፣ እጃችንን እግራችንን ብንጠቀመው ለብዙ ነገር የቤት ውስጥ መንከባከቢያ ነው። ተልባ በተለይ ለሴት ልጅ ከቤት ውስጥ ልታጣው የማይገባ ነገር ነው። ስለዚህ አዘውትረን ተልባን እንድንጠቀም በተለይ ጄሉን እንዲህ ለቆዳችን እንድንጠቀመው እንደ ማስክም ልንጠቀመው እንችላለን። ከሬት ጄል ጋር ከተለያዩ ከቡና ጋር አድርገን ሁሉ ተልባን በስክራብነት ብንጠቀመው ፊታችንን ፍክት ጽድት ያደርግልናል። እንደምታዩት እየወፈረልን ነው፣ እየተንተከተከ ጄሉ እየወፈረ ነው። ከሞሪንጋው ጋር በደንብ ተዋህዷል። በነገራችን ላይ እንዲህ አይነት ነገሮችን በቤት ውስጥ አዘጋጅተን ስንጠቀማቸው በጣም ለውጡ በአጭር ጊዜ ነው ማየት የምንችለው። አንደኛ ኮስቲ አይደሉም ብዙ አናወጣባቸውም። ሁለተኛ ነገር ደግሞ ምንም አይነት ሳይድ ኢፌክት የላቸውም፣ ተፈጥሯዊ ነገር ናቸው። ሞሪንጋ ለቆዳ ምንም አይነት ሳይድ ኢፌክት የለውም፣ ተልባም እንዲሁም ምንም አይነት ሳይድ ኢፌክት የለውም። እነዚህን ነገሮች ስንጠቀማቸው ሪስክ ፍሪ መሆናቸውን አውቀን ነው የምንጠቀማቸው። በቀላሉ ነው የምናገኛቸው። ይህ መንከባከቢያ አንድ ያዘጋጅተህ ነው ለተወሰነ ጊዜ ለሁለት ወርም ለሶስት ወርም ፍሪጅ ውስጥ እያስቀመጥን ልንጠቀመው የምንችል ነው። ብዙዎቻችሁ የምትጠይቁኝ ጥያቄ ፍሪጅ ውስጥ ማናስገባው እንደ ፍሪጅም የለኝም የሚል ሁሉ አጋጥሞኛል። ልክ ነው፣ ያጋጥማል። እንደዛ ሲሆን ቀዝቃዛ ቦታ አስቀምጠን እስከ ሳምንት ከሶስት ቀን እስከ ሳምንት ሊያገለግለን ይችላል። ምክንያቱም ፕሪዘርቫቲቭ ኬሚካል አይጨመርበትም። እንዲሁ ከተፈጥሯዊ ነገሮች ነው የሚዘጋጁት የማሳያችሁ ክሬሞች ወይም መንከባከቢያዎች። ስለዚህ ብዙ ረጅም ጊዜ ስናቆያቸው ይበላሻሉ። እውነቱን ነው መነጋገር ያለብን። ነገር ግን ፍሪጅ ውስጥ ስናስቀምጠው ለረጅም ጊዜ ሊያገለግለን ይችላል። ስለዚህ ፍሪጅ ውስጥ አስቀምጠን ነው የምንጠቀማቸው። ይህንን መንከባከቢያ ማታ ማታ ብንቀባ ወይን ቤት ውስጥ ስን ስንሆን ተቀብተን ስንወጣ ብንታጠበው። በዛ ላይ ደግሞ በየጊዜው የሆነ የሆነ ነገር እየፈለግን እየበጠበጥን እያዘጋጀን መቀባት አሰልቺ ነው የሚሆነው። አንዴ ግን እንደዚ አዘጋጅተን ፍሪጅ ውስጥ አስቀምጠን በተመቸን ሰዓት ወይንም ደግሞ ልንተኛ ስንል ውጥት አድርገን ተቀብተ ነው ብንተኛ፣ አንደኛ ብዙም ልብስ የሚያበላሽው አይደሉም ስስ ናቸው። ልክ ቫዝሊን ተቀብተን እንደማደር ወይንም ደግሞ ሞስቸራይዘር ክሬሞችን ተቀብተን እንደማደር ነው የሚሆንልን። ስሶች ናቸው። ልብስ ልብስን አንሶላን፣ ትራስን የሚያበላሹ አይደሉም። በዛ ላይ ደግሞ በቀላሉ ብድግ አድርገን ተቀብተን ልንተኛው የምንችል ነው እንጂ ገና ማዘጋጀት ወይንም ደግሞ አሁኑኑ መታጠብ አለብኝ ወይ ከዚህ በኋላ የምንለው አይደለም። አድረን ጠዋት ወይንም ደግሞ ቤት ውስጥ ሆነን ስንቀባ ውለን ከሁለት ሰዓትም ከሶስት ሰዓትም በኋላ ልንታጠበው የምንችል ስለሆነ ለአጠቃቀም ቀላል ናቸው። አንዴ ነው የምናዘጋጃቸው። እንደዚህ ጄላችንን አጥልለ ይችላል እንለየዋለን። የተልባውን ፍሬ ለይተን እናወጣዋለን። ጄሉን እንደምታዩት ነው። በነገራችን ላይ ይህንን የተልባ ፍሬ ከቡና ዱቄት ጋር አድርገን ፊታችንን እስክራብ ማድረግ እንችላለን። ነገር ግን ያው ማንፈልገው ከሆነ እንደዚህ ጄሉን አዘጋጅተን መጠቀም እንችላለን። ከዛ የምንፈልገውን ያህል ጄል እንደዚህ ትንሽ እንቀንሳለን። ለአንዴ የማዘጋጀውን ያህል ነው የቀነስኩት። ከዛ የተጠቀምኩት የሰሊጥ ዘይት ነው እኔ ያለኝን የሰሊጥ ዘይት ነው። የሰሊጥ ዘይት ለቆዳ እጅግ ለማራስ በተለይ እጅግ በጣም አስፈላጊ ነው። እንደ ወይራ ዘይት፣ አልመንድ ኦይል ያለ ነው። ወርቃማ ዘይት ነው። እኛ ጋር የምትፈልጉ ከሆነ ታገኙታላችሁ። አንድ ማንኪያ የሰሊጥ ዘይት እንጨምርበታለን። ሞላ አድርገን ነው የምንጨምረው። የሰሊጥ ዘይት እኛ ጋር ብዙም የተለመደ አይደለም። ሌላ ቪዲዮም ላይ አውርቻለሁ። አልተለመደም እንጂ እጅግ በጣም ለቆዳ ተመራጭና አስፈላጊ ነው። ኢሴንሻል ኦይል ተብሎ ነው በሌላ ሀገር ለቆዳ ወይንም ደግሞ ለጸጉር አስፈ ፈላጊ በጣም ዘይት ተብሎ ነው ተዘጋጅቶ ታሽጎ የሚሸጠው። እንዲያደርገን በደንብ እናዋህደዋለን እንመተዋለን። ቀጥሎ ሁሌም የምንጠቀማትን ወይራ ዘይት ነው የምንጠቀመው። ቆዳን ያነቃቃል፣ ያበራል፣ ያሳምራል። ወይራ ዘይታችንን እንጨምርበታለን። አንድ ማንኪያ ወይራ ዘይት ነው የምንጨምርበት። ከዛ በደንብ አድርገን ነው የምናዋህደው የተልባው ጄል ወፈር ስለሚል ከኦይሎቹ ጋር ለመዋሀድ ጊዜ ይፈጅበታል። ስለዚህ በሹካን የመታውት እንደውም በማንኪያ ሞክሬው ነበር፣ አቋርጬ በሹካን ነው የመታውት። አሊያ ደግሞ በብሌንደርን መምታት እንችላለን። በብሌንደር ስንመታው እንደም ኦልሞስት ክሬም ነው የሚሆነው፣ በጣም ነው የሚወፍረው፣ የሚያምር መልክ ነው ይዞ የሚመጣው። እንደዚህ አድርገን እንመታው ና ከዛ የእሬት ጄል ነው የምንጨምርበት። እኔ ታሽጎ የሚሸጠው ስላለኝ እሱ ና የተጠቀምኩት ነገር ግን ቤት የሬት ጄል ፈቅፍቀን አዘጋጅተን መጨመር እንችላለን። ይሄኛው ትንሽ ጠረኑንም የሚያምር ያደርገዋል፣ ደስ የሚል ጠረን እንዲኖር ያደርገዋል። ያው አብዛኞቻችን እንደምናውቀው የሬት ጀል ቆዳን እንዲያበራ፣ እንዲያምር፣ እንዲጸዳ ነው የሚያደርገው። በተለይ በተለይ ደግሞ የልጅነት ወዝን ይዞ ለመቆየት ያስችላል። ቆዳ እንዳይሸበሸብ፣ እንዳይጨማደድ ፍክት እንዳለ እንዲቆይ ለማድረግ ያስችላል። ስለዚህ የምንሰራቸው እንዲ አይነት መንከባከቢያዎች ውስጥ ልክ እንደተለዋል ሁሉ ደግሞ የሬት ጄልንም ሁልጊዜ ብንጠቀምበት በጣም ውጤታማ ያደርግናል እስክራብም ስናዘጋጅ ሬጄልን ተጠቅመን አብረን ብናዘጋጅ ውጤታማ እንሆንበታለን እንዲያድርገን እንግዲህ የሚያምር ሆኖ ግሪን ሆኖ ክሬማችን ተዘጋጅቷል የዛጎል ቤተሰብ ከዛም ወደ እቃ ነው የምንገለብጠው በጠርሙስ ክዳን ባለው እቃ ነው የማደርገል ቤተሰብ አብራችሁኝ ስለ ቆያችሁ እውነት ከልብ ከልብ ነው የማመሰግነው ይህንን ሞስቸራይዘር ለመስራት የተጠቀምኳቸው ሞሪንጋና የሰሊጥ ዘይቱ እኔ ጋር ታገኙታላችሁ። መግዛት ለምትፈልጉ ኦርጋኒክ ንጹህ ፕሮዳክቶችን አድራሻችን ቤተል ቶታል አጠገብ ነው። በስልክ ቁጥር 0901177274 ላይ ደውላችሁልንም የምትፈልጉትን ነገር መውሰር ትችላላችሁ። እንደ ቺያሲድ እስክራቦች፣ በነገራችን ላይ እስክራቦች አሉኝ የእርድ የከርከዴ የቡና እስክራብ አለኝ። እነዚህ እስክራቦች የሚዘጋጁት ከሰባት አይነት ግብአቶች ነው። እያንዳንዳቸው ከሰባት አይነት ግብአት የተዘጋጁ እስክራቦች ናቸው። በውሃ ወይንም ደግሞ በእርጎ እንዲሁ በቀላሉ በጥበጥ አድርገን ልንጠቀማቸው የምንችላቸውን እስክራቦች አዘጋጅተን ፓክ አድርገን እንሸጣለን ሽያበተራለን። እንዲሁም ደግሞ ሌሎች የተለያዩ ፕሮዳክቶች የሩዝ ዱቄት፣ ሩዝ ለፊት እንዴት ጠቃሚ እንደሆነ ታውቆታላችሁ። የሩዝ ዱቄትንም አዘጋጅተን ሸብ ሲል ሂና ሁሉ እንሸጣለን። የዛጎል ቤተሰብ የምትፈልጉትን ነገር ኦርደር ማድረግ ትችላላችሁ። ዛጎል ፋሚሊ ቲክቶክ አካውንታችንን በተለይ ገብታችሁ ብታየው ስለ እያንዳንዳቸው በየእለቱ ቪዲዮ የሚለቅ ይሆናል። የዛጎል ቤተሰብ ሁሌም የምወዳችሁ፣ አብራችሁኝ ስለቆያችሁ ከልብ ነው ማመሰግነው። አምላክ ለምድራችን ሰላም ይሁን ይበልልን።